የአርሜኒያ ባለሀብቶች የኢትዮጵያን ሁሉን አቀፍ የኢኮኖሚ ሪፎርም እድሎች በመጠቀም ኢንቨስት እንዲያደርጉ ፕሬዚደንት ታዬ አጽቀሥላሴ ጥሪ አቅርበዋል። ፕሬዚደንቱ የአርሜኒያ ምክትል የውጭ ጉዳይ ሚኒስትር ቫሃን ኮስታንያን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸውም ሁለቱ ሀገራት በኢኮኖሚ በባህልና በትምህርት ዘርፎች ያላቸውን ግንኙነት ማሳደግ በሚያስችሉ ጉዳዮች ላይ መክረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነ በአንድ ሀገር ሁለንተናዊ እድገትን ለማምጣት እናም ዜጎችን ተጠቃሚ ለማድረግ የመንግስት አገልግሎትና አስተዳደር ዘርፉ ከፍተኛ ሚና እንዳለው እወቁ ብለዋል። የመንግስት አገልግሎትና አስተዳደር ሪፎርም አመራር አብይ ኮሚቴ አምስተኛ መደበኛ ስብሰባን ዛሬ ያካሄደናል ሲሉ በማህበራዊ ትስስር ገጻቸው ባስተላለፉ ጽሁፍ አስፍረዋል። በውይይቱም በመጀመሪያ ዙር ወደ መሶብ የአንድ ማዕከል አገልግሎት የገቡ ተቋማት በተቀመጠው ስታንዳርድ መሰረት ቀልጣፋ አገልግሎት እየሰጡ እንደሚገኙም ታይቷል ነው ያሉት። በሁለተኛ ዙር ወደ መሶብ የሚገቡ ተቋማት እንዴት መስራት እንዳለባቸውና ለተግባራዊ እንቅስቃሴ ቸው አቅጣጫ ተቀምጧል። የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊየን ብር ሆኖ ቀረበ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 35ተኛ መደበኛ ስብሰባ የገንዘብ ሚኒስትር አህመድ ሺዴ ያቀረቡትን የፌዴራል መንግስት የ2018 በጀት ዓመት ረቂቅ የበጀት መግለጫ አዳምጧል። አቶ አህመድ ሺዴ የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት ተግባራዊ እየተደረገ ያለውን የማክሮ ኢኮኖሚ ማሻሻያና የፊስካል ፖሊሲን ታሳቢ በማድረግ መዘጋጀቱን አብራርተዋል።